ከብዙ ሺህ ዓመታቶች በፊት አንድ ታላቅ ሰራዊት በጩኸት ብቻ አንድን ትልቅ የጠነከረ ግንብ አፍርሰዋል ብዬ ብነግራችሁ ምን ይሰማችኋል? አዎ፣ በግንብ የታጠረች ከተማ አካባቢዋ ምንም መግቢያ የሌለበት በሮቿ ዝግ የሆኑና ወፍራምና ረጅም ግንብ የተገነባባት ከተማ፣ በብዙ ትውልዶች መካከል ማንም ጥሶ ያልገባባት ብዙ የወታደር ሰራዊት የሚንቀጠቀጡና የሚፈሯት ከተማ ነገር ግን ከዕለታት አንድ ቀን አንድ ሕዝብ ወደዛ ከተማ ተጠጋ ምንም አይነት መሣሪያ አልያዙም ምንም አይነትም መሰላልም ሆነ መወጣጫ አልያዙም ይልቁምስ አንድ መለከትና ዝምታ ብቻ ይዘውን የመጡት ለስድስት ቀናት ያክል እንዲሁ ዝም ብለው ከተማውን ይዞሁ ጀመር ምንም ግን አላሉ ነገር ግን በሰባተኛው ቀን የተፈጠረው ነገር በሙሉ ምድርን አንቀጠቀጠ። ለዘመናትም ይህ ታላቅ ታሪክ በምድሪቷ ላይ በዘመናችን እንኳን ጨምሮ እያስተጋባ ያለ ታሪክ ሆነ። ይሄ የአንድ ግንብ የመፍረስ ታሪክ ብቻ አይደለም፣ ይልቁንስ አንድ ታላቅ የተነገረ ኪዳን ፍጻሜ የሚሆነ ታሪክ ነው። በእምነት የሚመራ ህዝብ ምንም አይነት መሳሪያ ሳያስነሳ የሚማርክ አምላክ። ይህ ታሪክ የኢያሪኮ መውደቅ ታሪክ ነው። ቀጥታ ወደ ታሪኩ። ከአርባ አድካሚ ዓመታት ጉዞ በኋላ አሁን የእስራኤል ህዝቦች ጉዞ የተጠናቀቀ ይመስላል። በስተመጨረሻዎቹ ሰዓታት የዮርዳኖስን ወንዝ በደረቅ ምድር አድርገው ተሻገሩት። ከጊዜያቶች በፊት ይሄ ወንዝ በኢያሪኮና በእስራኤል ህዝቦች መካከል የሚፈስ ነበር። ነገር ግን እግዚአብሔር ለሁለት ከፈለው፣ እነሱም በደረቅ ምድረ በዳ ላይ በተከፈለው ወንዝ መሃል አድርገው አለፉ። ለመጀመሪያ ጊዜ እግሮቻቸው የከነአናውያንን አፈር ረገጠ። አሁን የነዚህ ህዝብ ታላቅ መሪ ኢያሱ ይባላል። አዲስ መሪ ነው። ወደ አዲስ ምዕራፍ ይዟቸው የሚገባው ከሱ ጀርባ ደግሞ ታላቅ ህዝብ ይከተሉታል። እነዚህ ህዝቦች መና በተባለው ሰማያዊ ምግብ እያደጉ እጅግ በጣም ብዙ የተአምራት ሕይወት ያላቸውና ምሕረት የተሰጣቸው ህዝቦች ናቸው። ነገር ግን ከፊት ለፊታቸው ከዚህ በፊት አይተውት እንደማያውቁት አይነት አንድ ታላቅ ከተማ ነበረ ኢያሪኮ። ገና ከሩቅ ሲታይ የከተማው ግንብ ወደ ላይ ተንጣሎ ከሩቅ ይታያል። ግንቡ ቀላል የማይባል በብዙ ውፍረት የተገነባ ጠንካራና፣ የማይናድ ማንም የማይደፍረው ታላቅ ግንብ ነበር። በሮቻቸውም ተቆልፈዋል። በቅጥሩም ዙሪያ ጠባቂዎች ተጠንቅቀው እየጠበቁ ነው። ማንኛውም ሰራዊት ከዚህ በፊት እቺን ከተማ ደፍሮ ሊገባ የሞከረ እንኳን የለም። ይህ ግንብ ለከነዓናውያን ሊጣስ የማይችል የነሱ መታመኛቸው ቀኝ እጃቸው ነበር። ለእስራኤላውያን ግን ለመጀመሪያ ጊዜ የሚፈተኑበት ወደ ኪዳን ምድራቸው መግቢያ ላይ የቆመ አንድ ፈተና ነው። እግዚአብሔር ለብዙ ዘመናት ቃል ገብቶላቸውን የነበረውን ያንን የኪዳን ምድር እንዳይወርሱት ከፊት ለፊታቸው ታዲያ ይሄ ታላቅ መሰናክል ተደቅኗል። ነገር ግን ምንም እንኳን በዛ ታላቅ ግንብ የተከበቡና የተከለሉ ህዝቦች ቢሆኑም በውስጣቸው ግን ከባድ ፍርሃትና መራድ ተፈጥሮ ነበር። ምክንያቱም እግዚአብሔር በልባቸው ውስጥ ያለውን ድፍረት ወስዶባቸዋል። ማንም ከከተማቸው አይወጣም፣ ወደ ከተማም አይገባም። እስራኤል ከውጭ ሆኖ ከተማውን በመክበብ ከውስጥ ደግሞ ከነአናውያን በመንቀጥቀጥና በፍርሃት ቀናቶች ይቆጠሩ ጀመር። ኢያሪኮም ቢሆን በሮቿን የዘጋችው የእስራኤልን አደገኛ የጦር መሳሪያ ፈርታ አልነበረም። ይልቁንስ ከእስራኤል ጀርባ የነበረውን አምላካቸው ያደርግ የነበረውን ስለሰሙ ያንን እጅግ በጣም ፈርተዋል። ነገር ግን እግዚአብሔር አንድ ነገር አደረገ። ይሄ ጦርነት በፍጹም በስለትና በሰይፍ አይደለም፣ አሸናፊነትን እንዲይዙም ያደርጋቸው፣ አሊያም በኃይልና በብርታትም አይደለም ምክንያቱም የኢያሪኮ ግንብ የራሱ የእግዚአብሔር ነውና። በቀናቶች በፊት ግን መላው እስራኤላውያን ወደ ከነዓናውያን ከመግባታቸው በፊት ኢያሱ አንድ ነገር አደረገ። ተቀምጠውበት አርፈውበት ከነበሩት ሴቲም ከተባለችው ከተማ ሁለት ሰዎችን ወደ ኢያሪኮ ውስጥ ገብተው እንዲሰልሉ ላካቸው። ታዲያ እነዚህ ሰዎች በጨለማ ዋሻ ውስጥ አድርገው በድብቅ ወደዛች ተገብቶባት ወደማያቅ ከተማ ውስጥ ሰተት ብለው ገቡ። ታዲያ በከተማ ውስጥ ገብተው በሚመላለሱበት ጊዜ መጀመሪያ ካገኟቸው ቤቶች መካከል ከከተማው ግንብ ጋር ተጣብቆ የተሰራውን የአንዲትን ሴት ቤት ነበር። በዚህች ቤት ውስጥ ትኖር የነበረች ሴት ስሟ ረአብ ይባላል። አዲያቺ ሴት በከተማ ውስጥ በጣም የምትታወቅ ሴት ነበረች። ነገር ግን ታዋቂነቷ በከበረ ነገር ወይም ከጥሩ ቤተሰብ በመወለዱ አይደለም። ይልቁንስ በከተማ ውስጥ ያለች እንደ ሴተኛ አዳሪ ነበረች። ማለትም ከከተማ ውስጥ የተገፋ ማንነት ካላቸው መካከል ናት ማለት ነው። ነገር ግን ለምን ረአብ ረአብ ለምን ተመረጠች? ለምንድን ነው እግዚአብሔር በማህበረሰቡ የተጠላችና የተገፋች የማትፈለገውን ረአብን ለትልቁ አጀንዳውና ሥራው የመረጠው? ነገር ግን ረአብ አንዲት ዝም ብላ ተራ ሴት አልነበረችም። ምንም እንኳን ሙያዋ ወይም ስራዋ ከአካባቢው ከማኅበረሰቡ የተገፋች ወይም የተናቀች ቢያደርጋትም አንድ ታሪክ ግን የሰማች ሴት ናት። ስለ እግዚአብሔር ጠንቅቃ ታውቃለች። እግዚአብሔር እንዴት የዮርዳኖስን ወንዝ ከፍሎ ያንን ታላቅ ህዝብ ሲያሻግር እንደነበረ በምድረ በዳ ለ ለአርባ ዓመታት ሙሉ ከሰማይ መና እየመገበ እንደመራቸው። በዮርዳኖስ ምስራቅ ያሉትን ታላላቅ የተባሉ ሀያላን ነገሥታትን እንዴት በእግዚአብሔር አማካኝነት የእስራኤል ህዝብ ድል እንዳደረጉ ሰምታለች። ልቧ እጅግ በጣም ጉጉትና ስሜታዊ ነበረ። አንድ ነገር አምናለች፣ ይሄ የእስራኤል አምላክ እንደ ሌሎቹ አማልክት እንዳልነበረ አረጋግጣለች። ታዲያ በዛ ምሽት የኢያሪኮ ንጉሥ በከተማ ውስጥ ሰላዮች እንደገቡ በሰማ ጊዜ ከተማውን ያሰልል ጀመረ። ምናልባትም ረአብ አግኝታቸው እንደሆነ አሳልፋ እንድትሰጣቸው ወደ ረአብ ቤት ወታደሮቹ ላካቸው። ታዲያ ረአብ በዚህ ሰዓት ራሷን ለማዳን ብላ እነዚህን ሰዎች አሳልፋ መስጠት ትችል ነበር። ካልሆነ ግን ያላት ምርጫ ሕይወቷን፣ ቤተሰቧን ሁሉ አንዳች ታላቅ አደጋ ላይ ጥላ እነዚህን ሰዎች መደበቅ ነው። አዎ ይህን አደረገችው። በማይታመን ሁኔታ እነዚህን ሰላዮች በቤቷ ጣሪያ ላይ አድርጋ በእንጨት ርብራብ ደርባ ደበቀቻቸው። የንጉሱም ወታደሮች በመጡ ጊዜ ሰዎቹ ከእነሱ ከመምጣታቸው በፊት አስቀድመው እንዳመለጡ በመጠቆም የማይገኝ ፍለጋ ውስጥ ላከቻቸው። አካባቢው ሰላም እንደሆነና እነሱ ሊፈልጉ የመጡ ወታደሮች አጠገባቸው እንደሌሉ ባወቀች ጊዜ መሸት ሸት ሲል ወደ ጣሪያው ወጥታ እነዛን ሁለት ሰላዮች እንዲህ ብላ አወራቻቸው። አውቃለሁ አምላካችሁ የቺን ምድር አሳልፈው እንደሰጣችሁ እኛ ሁላችን በዚህ ሰዓት ፈርተን ያለ ነው። በከተማው ላይ የሚገኙ ሰዎች ሁሉ በፍርሀትና በመንቀጥቀጥ ነው እየኖረ ያለው። ከግብፅ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባሕር በፊታችሁ እንዳደረቀ በዮርዳኖስ ማዶ በነበሩት እናንተን ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገሥታት በሲሆን እና በኦግ ያደረጋችሁትን ሰምተናል። ይህንንም ሰምተን ልባችን ቀለጠ። አምላካችሁም እግዚአብሔር በላይ በሰማይ በታችን በምድር እርሱ አምላክ ነውና ከእናንተ የተነሳ ከዚያ ወዲያ ለማንም ነፍስ አልቀረለትም። ይህንን ነገር ካለቻቸው በኋላ በድፍረት አንድ የማይጠየቅ የሚመስል ጥያቄን ጠየቀቻቸው። እንዲህም አለች፣ እባካችሁ በእግዚአብሔር ማሉኝ፣ በእውነት ምልክት ስጡ፣ እኔ ለእናንተ ቸርነት እንደሰራ እናንተ ደግሞ ለአባቴ ቤት ቸርነት እንድትሰሩ፣ አባቴንና እናቴንም ወንድሞቼንም እህቶቼንም ያላቸውም ሁሉ እንድታድኑ፣ ሰውነታችንንም ከሞት እንድታድኑ ብላ ጠየቀቻቸው። ሰዎቹም ይህን ነገራችንን ባትገልጪ ነፍሳችን በነፍሳችሁ ፈንታ ለሞት ይሆናል። እግዚአብሔርም ምድሪቱን በሰጠን ጊዜ ከአንቺ ጋር ቸርነትና እውነት እናደርጋለን አሏት። ቤቷም በከተማ ቅጥር የተጠጋ ነበርና እርሷንም በቅጥሩ ላይ ተቀምጣ ነበርና ከመስኮቱ በገመድ አወረደቻቸው። ታዲያ ለምልክትም እንዲሆናቸው አንድ ቀይ የምትታሰር ነገር ሰጧትና እኛ በመጣን ጊዜ እቺን ነገር በቤትሽ መስኮት ላይ እሰሪው። ቤተሰቦችሽን ሁሉ በአንቺ ቤት ውስጥ አድርጊያቸው። እኛም ቃል እንገባልሻለን፣ ይህ ቀይ ነገር የታሰረበትን ቤት ማንም ሰው ማንንም እንዳይነካ እናዛለን ብለው ነገሯት። እነዚህ ሰዎችም ሸሽተው ካመለጡ በኋላ ከኢያሪኮ ወጥተው የነበሩት ወታደሮች እስኪመለሱ ድረስ ለሶስት ቀን ሙሉ ተሸሽገው ቆዩ። ወደ ኢያሱም ከሦስት ቀን በኋላ ተመልሰው እንዲህ ብለው አበሰሩት። በእውነት እግዚአብሔር አምላካችን በእጅህ አሳድፎ ይህችን ከተማ ሰጥቶናል አሉ። ኢያሱም ይህን ነገር ቁጭ ብሎ ካሰበበት በኋላ በልቡ ላይ አንድ ነገር ማስተጋባት ጀመረ። ልቡም ተነሳስቶ መላው እስራኤላውያንን ለጦርነት ማነሳሳት ጀመረ። ቀጥሎ ግን የሚፈጠረው ነገር እጅግ በጣም ግር የሚያሰኝና ግራ የሚያጋባ እንግዳ ነገር ነው። በተለመደው ዐይነት የጦርነት ስልት እነ ኢያሱ ሊዋጉ አይችሉም ነበረ። ምንም ዐይነት መሰላል የለም፣ መወጣጫም አላበጁ። ይልቁንስ እግዚአብሔር አንድ ጥብቅን ነገር ኢያሱ እንዲያደርግ ትዕዛዛትን ሰጠው። እንዲህም አለው ሰልፈኞቻችሁ ሁሉ ከተማይቱን በየቀኑ አንድ ጊዜ ይዙሁት። ይህንንም ለስድስት ቀን ሙሉ አደርጉት። ሰባትም ካህናት ሰባት ቀንደ መለከት በታቦቱ ፊት ይሸከሙ። በሰባተኛው ቀን ከተማይቱን ሰባት ጊዜ ይዝጉ፣ ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱም ባለማቋረጥ ሲነፋ የመለከቱም ድምጽ ስትሰሙ ሕዝቡ ሁሉ ታላቅ ጩኸት ይጩሁ። የከተማይቱም ቅጥር ይወድቋል። ሕዝቡም ሁሉ እያንዳንዱ አቅንቶ ይገባባታል። ይሄ ነገር ለኢያሱ በጣም ግራም የሚያጋባና እንግዳ የሆነ ትእዛዝ ነበር። ነገር ግን ኢያሱ የእግዚአብሔር መንገድ ከሰዎች መንገድ እጅግ የላቀና ለመረዳት በሰዎች አይምሮ የሚከብድ እንኳን እንደሆነ ስለሚያ እግዚአብሔርን ለመታዘዝ ወሰነ። ይህንም የእግዚአብሔር ትእዛዛት ህዝቦቹን በሙሉ ሰበሰበና ነገራቸው። በነገራችን ላይ ይህንን ቪዲዮ ስትመለከቱ ጠቃሚ ሆኖ ካገኛችሁት አሁኑኑ የምታደርጉትን ነገር አቁሙና ይህንን ቪዲዮ ላይክ በማድረግ እንዲህ አይነት ቪዲዮ ደግሞ ሰርተን ስናዘጋጅ ወደ እናንተ ቀድሞ እንዲደርስና እንድትማሩበት ሰብስክራይብ በማድረግ ቻናሉን አብራችሁን አገልግሉ። ምናልባትም ደግሞ ከዛ ባለፈ የተሻለ ነገር ማድረግ ይችላለሁ ወይ ካላችሁ እነዚህን ቪዲዮዎች ለሌሎች ሰዎች እንዲማሩበት በየቀኑ የእግዚአብሔርን ቃል እንዲያውቁበት ሼር አድርጉላቸው። ወደ ታሪኩ እንመለስ። በመጀመሪያው ቀን እግዚአብሔር እንዳዘዛቸው መላው የእስራኤል ህዝብ በጸጥታ ቀጣዩን ትእዛዛት ለመቀበል በአንድ ላይ ተሰበሰቡ። የእያሪኮ ጠባቂዎች እያዩቸው በጣም በተጠንቀቅ እንደተነገራቸው አንድ ጊዜ መላው የእያሪኮን ከተማ ዞሯት። ከፊት ለፊታቸው እንደታዘዙት ሲመሩ የነበሩት ሰባቱ ካህናት የእግዚአብሔርን የቃል ኪዳን ታቦት ተሸክመው ነበር። ይሄ ሚስጥራዊ የሆነ የእግዚአብሔር ከእስራኤል ህዝቦች ጋር አብሮ መኖርን የሚያመላክት ነገር ነው። ታዲያ በእስራኤሎች መካከል አንዳችም ድምፅ አይሰማም ነበር። ብቸኛ የሚሰማው ድምጽ የነበረው የነዛ ህዝቦች ከተማውን ሲዞሩ የሚያሰሙት የእግር ኮቴና ከአናቶቹ ሊነፉ ያዘጋጁት ቀንደ መለከት ነበር። በሁለተኛው፣ በሦስተኛው፣ በአራተኛው እንዲሁ በአምስተኛው ቀናቶች እኚህ ነገሮች ተደጋግመው ሲደረጉ መቼም የእያሪኮ ግንብ ላይ ቆመው የሚጠብቁ ጠባቂዎች ሳይቀልዱና ሳያፌዙ አይቀሩ። ምን አይነት የህፃን ጨዋታ ነው ይሄ? ደግሞ ምን አይነት ማታለል ነው? እንደዚህ አይነት ጦርነት ሆነ እንዴ? እያሉ ይቀልዱ ይሆናል። ነገር ግን በስድስተኛው በሰባተኛው ቀን መድረስ ሲጀምር እነዛ ሳቅና ፌዛቸው ወደ ድንጋጤ ሳይቀየር አልቀረም። ምክንያቱም ይሄ አንድ ተራ ትእዛዝ ሳይሆን የሆነ ትንቢታው የሆነ ጦርነት ሊካሄድ እንደሆነ ገብቷቸዋል። የኢያሪኮ ልባቸው መቀለጥ ጀመረ። ገበያቻቸው ተዘጉ፣ ከተማው ጭር አለ፣ ሁሉም በየቤቱ ይደበቅ ጀመር። በከተማው ላይ ከወጡት ጠባቂዎች ሳይቀር በመላው ሕዝብና በንጉሡም ዘንድ ታላቅ ፍርሃት መውረድ ጀመረ። አይኖቻቸውን ሁሉም ወደ እነዚህ ወደ እስራኤላውያኖቹ አድርገው ምን እንደሚያደርጉ የሚቀጥለውን እርምጃቸውን መጠባበቅ ጀመሩ። የእስራኤል ሰዎች ግን አሁንም ግንቡን ከመዞራቸው አላቋረጡ። የእግዚአብሔርንም የኪዳን ታቦት ይዘው ከፊት ይመሩ ነበር። እንደ መለከቶቻቸውንም አዘጋጅተው በተጠንቀቅ ይጠብቃሉ። በእስራኤል የነበረው የመጠባበቂያ ካምፕ በአንዳች አላማ ተሞልቷል። ሰባተኛው ቀንም ይህኛው ቀን እንደ ሌሎቹ ቀናት አልነበርም። የሚችሉትን ሁሉ የሚያደርጉበት ወደዛች ወደ ተስፋይቱ ምድር ጥሰው የሚገቡባት ቀን እንደሆነች አውቀዋል። ነገሮች ሊለወጡ ነው። ከኢያሪኮ ግንብ ላይ አይኖች በተጠንቀቅ እየተመለከቱ ነው። ታዲያ በዚህ ሰዓት ኢያሱ በህዝቡ መካከል በጣም በኩራትና ምንም ፍራት ሳይሰማው እየተመላለሰ ወደፊት መጣ። ካህናቶቹ በታላቅ ደስታና ዝግጅት የእግዚአብሔርን የኪዳን ታቦት ከፊት ተሸክመው ተዘጋጁ። እንደ መለከቱንም የያዙት ወዳፋቸው አስጠግተው ያቺ ደቂቃ መጠባበቅ ጀመሩ። እያንዳንዱም ሕዝብ ከነዚህ ካህናት ጀርባ ሆኖ በተጠንቀቅ ዝግጅት ላይ ሆነ። አጥሎ የሚመጣው ትእዛዝ ግልጽ ነበረ። መዞር ነው። አዎ መዞር ጀመሩ። የመጀመሪያ ዞሩት ሁለተኛ፣ ሦስተኛ፣ አራተኛ፣ አምስት፣ ስድስተኛ። በኢያሪኮ ግንብ ላይ እያሉ ዘቦች እንደ ሌላው ጊዜ ማሸኋ አቁመዋል። ይልቁንስ ዓይናቸውን አፍጥጠው ምን ሊፈጠር ነው ብለው ደንግጠው ቆመዋል። ከዚህ በኋላ ነበር ሰባተኛው ዙር የተጠናቀቀው። ካህናቶቹ ቀንድ መለከታቸውን ከፍ አድርገው በኀይል ይነፉት ጀመረ። ይሄ ታላቁ ምልክት ነው። ኢያሱ በታላቅ ደስታና ዝግጅት ሆኖ በሕዝቦቹ መካከል ከቀንድ መለከቱ ድምፁን ከፍ አድርጎ እንዲህ አለ፣ ኡሁ! እግዚአብሔር ከተማዪቱን አሳልፎ ሰጥቶናል አለ። ታዲያ ልክ በዚች ቅጽበት ውስጥ ከብዙ ሺህ በላይ የሚቆጠሩ የእስራኤል ድምፅ በከተማይቱ ሁሉ ላይ በታላቅ ማስተጋባት ጀመረ። እንዲህ አይነት ድምፅ በዛች ያሪኮ ከተማ ዙሪያ ከዚህ በፊትም እንኳን ተሰምቶ አያውቅ ነበር። ይህ ታላቅ የመንፈሳዊ ውጊያ ድምፅና ጩኸት ነበረ በእምነት በታማኝነትና በእሳት የተሞላ ከእግራቸው በታች የነበረውን ምድር የሚያንቀጠቅጥ ጩኸት ከፊት ለፊታቸው ተሻግሮ ያለው ተራራ ድረስ የሚያንጸባርቅ የሚያስተጋባ ጩኸት ነበር። ታዲያ በዚህ ሰዓት መሆን ጀመረ። አዎ መሰነጣጠቅ፣ መንቀሳቀስ፣ ማጉረምረም ጀመረ! እግዚአብሔር እንደተናገረው እነዛ ለከነአናውያን ጠበቃ የነበረ ያ ታላቅ የነበረ ግንብ ድንገት መሬቶቹ መናናድ ጀመሩ! አዎ ታላቁ የኢያሪኮ ግንብ በድምፅ ብቻ ወደቀ። የማይታየው የሰማዊ ክብደት በላዩ ላይ ያረፈ ይመስላል። መሠረቶች ተናወጡ፣ ድንጋዮች ተከማመሩ። በግንቡ ላይ የነበሩ ጠባቂዎች ወደ አፈርነትና አመድነት ተቀየሩ። በዛ የነበረው ጩኸት በሰማይ ሁሉ ላይ አስተጋባ። በከተማ ውስጥ ድምፁ አስተጋባ። በሰከንዶች ውስጥ ብቻ ያ የማይጣሰው የኢያሪኮ ታላቅ ግንብ ወደ አፈርነት ተቀየረ። ወዲያውኑ የእስራኤል ሕዝብ በሩጫና በፍጥነት ወደ ከተማ ውስጥ ዘመታ። ወዲያውም በያሪኮ ተቀልሎ የነበረው ህዝብ ተጋልጦ ተሰጠ። ነገር ግን በዚህ ሁሉ ውስጥ አንድ ቤት ነበረ፣ በግንቡ ስር የሚገኝ ምንም አይነት ጭራፊ ያልነካው፣ መሰናከል ያልገጠመው፣ ሰዎችም ጠሰውት ያልገቡ። አዎ ያ ቀይ ሪባን ታስሮበት የነበረው የረአብ ቤት ነው። መላው ቤተሰቦቿን በሩቅና እና በቅርብ ያሉ ዘመዶቿን እንኳን ሳይቀር በቤት ውስጥ አስጠልላቸው ነበር። አምናቸው ነበር። ታዛ ነበር። አሁን የቀረው በእርግጠኝነት መጥተው እንደማያጠቋት በእግዚአብሔርና በሕዝቡ ላይ መተማመን ነው። ታዲያ ድንገት በበሯ በኩል ሁለት ሰዎች አንኳኩተው ገቡ። እነዚህ ሰዎች አዎ ትላንትና ደብቃ ከኢያሪኮ ወታደሮች ያስመለጠቻቸው አላቸውን የጠበቁት ሁለቱ ሰላዮች ነበሩ። ነይ ረአብ፣ አሁኑኑ ተነሺና ከኛ ጋር ውጪ። ቃል ኪዳን አድርገውላት በነበረው መሰረት ከተማው በሙሉ ወድቆ ከማለቁ በፊት ይዘዋት ከከተማ ይዘዋት ወጥ። ረአብና ቤተሰቦቿ በሙሉ ከከተማው ከወጡ በኋላ በእስራኤል ከተማ ውስጥ ቆዩ። የረአብ ታሪክ ግን እዚህ ጋር ብቻ ያበቃ። ከሞት ብቻ አልነበርም የተረፈችው፣ ይልቁንስ በመላው እስራኤል ተቀባይነትን አገኘች፣ እግዚአብሔርንም ተቀበለች፣ አምላኳንም አየረች፣ ከእግዚአብሔር ጋር ተዛመደች። ከእንግዲህ ወዲህ በድሮ ታሪኳ የሚያውቋት ህዝቦች የሉ፣ ይልቁንስ አዲስ ህይወት፣ አዲስን ታሪክ ጀመረች። ይሄን ሁሉ ያደረገላት ግን በእግዚአብሔር ላይ ያላት እምነት ነበረ። ሌላው ቀሪ ከተማ ግን በታላቅ አወዳደቅ ወደቀ፣ ተቃጠለ፣ በውስጡ ያሉ ሁሉ ተገደሉ። በዛ ውስጥ ሳይቃጠል የቀረው የነበረው በከተማ ውስጥ የሚገኙ ሀብት፣ እንደ ወርቅ፣ ብር እንዲሁም የተለያዩ የከበሩ ነገሮች ለእግዚአብሔር ተለይተው እንደ እግዚአብሔር መሠዊያ ተደርገው ተሰጡ። ምክንያቱም ይህ ድል የእግዚአብሔር ብቻውን ያደረገው ድር ነበርና ነው። በኢያሪኮ የነደደ የነበረው የእሳት ጭስ ከማቆሙ በፊት ኢያሱ ፊቱን ወደ ኢያሪኮ አዙሮ አንዳችን እርግማን ተናገረ። እንደዚህ አለ፤ ማንም ይህንን ከተማና ግንብ ለመገንባት የሞከረ ሰው ልክ ግንባታውን በመጀመሪያ ቀን የመጀመሪያ ልጁ ይሞት፣ ግንባታውንም ባጠናቀቀ የመጨረሻ ቀን የመጨረሻ ልጁ ይሞት። በኢያሪኮ የተካሄደው ድል አንዳች ሰራዊት ያደረገው ድል ብቻ አይደለም፣ ይልቁንስ ታላቅ የመንፈሳዊነትን ድምጽ የሚያስተጋባ ታሪክ ነው። ይሄ ለመላው ከነአናውያንና በዛ አካባቢ ይኖሩ ለነበሩ በሙሉ አሕዛብ፣ አንድ ድምፅና ምልክትን ይናገራል እግዚአብሔር ከእስራኤላውያናች ጋር መሆኑ ወሬ ነጋሪዎች ልክ እንደ ሰደድ እሳት ወሬውን ያነግሩ ጀመር። ነገሥታቶች ተንቀጠቀጡ። በሙሉ ስብሰባና ውይይት ማድረግ ጀመሩ። በአንድ ላይ ሆነው ይሄ ሊመጣባቸው ያለውን የኢያሱና ታላቁን ሰራዊት እንዴት መመከት እንዳለባቸው ይመካከሩ ጀመር። ለእስራኤላውያን የኢያሪኮ መውደቅ አንዳችን መታዘዝ የሚያሳዩበት ፈተና ነበር። ምናልባትም ከተማውን በራሳቸው ኀይልና ብርታት በሰን እንገባለን ብለው ሞክረው ቢሆን ሁሉም እዛው ጋር ያበቃላቸው ነበር። ነገር ግን ምንም እንኳን የታዘዙት ትእዛዝ ትርጉም የሚሰጥ ባይመስልም፣ ነገር ግን እግዚአብሔር ሲሰራ እንዲያዩ በመታዘዛቸው ምክንያት አረጋገጠላቸው። ለረአብም ቢሆን እንግዳና አዲስ ጅማሬ ሆነላት። እግዚአብሔርን በማመኗ ምክንያት ታሪኳ ተቀየረ። ከዚህ በኋላ ሴተኛ አዳሪዋ ረአብ በሚባል ማንነቷ አትታወቅም። ይልቁንስ የእስራኤልን አምላክ ታምና እግዚአብሔርን የተከተለች እስራኤል ውስጥ የምትኖር አንዳች ታላቅ ሴት ስሟ እስከ ዛሬ ድረስ የሚጠራ ሴት ሆነች። ከይሁዳ ነገር የሆነውን ምሳሜን የተባለውን ሰው በማግባቷ በመካከላቸው አንድ ልጅ ተፈጠረ። ይሄም ልጅ ስሙ ቦኤዝ ይባላል። አው ቦዔዝ ማለት በኋላ ላይ ሩትን ያክባው ሰው ማለት ነው። ከእነሱ ደግሞ ኢዮቤድ እንደተወለደ ታውቃላችሁ። የእሴ አባት የሆነው ኢዮቤድ ማለት ነው። እሴ የዳዊት አባት፣ ዳዊት በኋላ ላይ የነገስታቶች ንጉስ የሆነው የኢየሱስ ክርስቶስ የዘረ ሐረግ ውስጥ ያለ ታላቅ ንጉስ ለመሆን ችሎ ነበር። አዎ ይህ ነገር ሆኗል። ያቺ አንድ ሴተኛ ዳሪ የተባለች ከንቱና ኃጢአትን ከተሞላ ከተማ ውስጥ ትኖር የነበረች ረአብ የነገስታቱ ንጉስ የሆነው የመሲሁ የቅምቅማያት እስከ መሆን ደርሳ ነበረ። እስቲ አስቡት። ለምንድን ነው ግን እንዲሆነ ለምንድን? አዎ ስላመነች ነው የሆነው። ስላመነችም በእምነት እያደረገችውና የተራመደችው እርምጃ ነፍሷን እንኳን እስከሚያስከፍላት ድረስ እንደሆነ ብታውቅም እግዚአብሔርን ማመኗን ግን አስበልጣ ነበር። የኢያሪኮ ታሪክ በአጠቃላይ ከአንድ የጥንታውያን ታሪክ ብቻ ባለፈ ትልቅን ነገር ያስተምረናል። የማይለወጠውን የእግዚአብሔርን ታማኝነት፣ የእግዚአብሔርንም ኃይል እንማርበታለን። ምንም እንኳን የማይገባ ቢመስልም እሱ ላይ ተማምነን ትእዛዛቶቹን እንድንቀበል የምንማርበት ታሪክ ነው። አዎ የእግዚአብሔር ትእዛዝ እዚህ ግባ የሚባል ቁም ነገር ላይመስል ይችላል። በሰይፍና በጭሬ እነዛን ከነዓናውያን ለማጥቃት ከመሰለ ፋንታ በጸጥታ ሆኖ ያንን ከተማ መዞር እንዴት ያለ የሚናቅ የሚመስል ትእዛዝ ነው። በጩኸት ግንብን ማፍረስ ትርጉም የሚሰጥ አይመስልም። ነገር ግን ይህንን ሞኝነት የሚመስለውን ትእዛዝ በመታዘዛቸው የእግዚአብሔርን ኃይል አዩ። ያንን ሊገፋ ሊደረመስ የማይችለውን ግንብ እግዚአብሔር ራሱ ሲደረምሰው ተመለከቱ። በብዙ ነገር ይሄ ነገር ከኛ ህይወት ጋር ይመሳሰላል። ምን ያህል ጊዜ ነው እግዚአብሔር አንዳችን ነገር እንድንጠብቅ በጸጥታ ወይ እንድናደርግ ባዘዘን ጊዜ በእምነት የእግዚአብሔርን ሐሳብ ተማምነን የምንጠብቀው አደራረቁ የማይመስል በሚሆንበት ጊዜ ወይም ደግሞ ያዘዘን ትእዛዝ የማይገባን በሆነበት ጊዜ ያል ጊዜ እኛን እግዚአብሔርን የምንታዘዝበት የፈተና ሰዓት ነው። አንዳንድ ጊዜ ወደ ፊት እንድንሄድ ያዘናል እግር በእግር ግን ምን እንዳለ ከፊት የማናቅበት ሁኔታ ሊሆን ይችላል። በእንደዚህ አይነት ጊዜ ውስጥ መታዘዝ ቀላል ላይመስል ይችላል። ይልቁንስ በጣም የሚያስፈራና አደጋ ላይ የሚያጋልጥ ሊመስልን ይችላል፣ ልክ እንደ እስራኤላውያኖች። ግን መታዘዝ የእግዚአብሔርን የተአምራት በር እንደሚከፍት አውቀን በእምነት መራመድ እንድንጀምር የሚያደርገን ነው። እስራኤላውያኖች፣ አስቡት እነዛን ከነዓናውያን በምርጥ መጡ ከሐሳባቸው ወይ በብርታታቸው አልነበረም ያሸነፉት፣ ይልቁንስ በመታዘዝ። መታዘዝ የእግዚአብሔርን ጣልቃ ገብነት ከኛ ጋር ያደርገዋል። የኛም ድል ያለው በመታዘዝ ውስጥ ነው። እኛም በህይወታችን ውስጥ በሚገጥሙ የትኛውም የጥፋተኝነት ስሜት፣ የልብ ስብራት፣ ሴሰኝነት፣ ብቸኝነት ወይ ደግሞ አንዳች መከራ ደርሶብን ካልሆነም እየተፈተነን ከሆነ እነዛን ነገሮች ልናሸንፍበት የምንችለው ብቸኛው መንገድ በእኛ አቅም አይደለም። በኃይልና በበርታት ሳይሆን በመንፈሴ ነው ብሎ የተናገረውን አስታውሱ። ሌላው ደግሞ ከዚህ ውስጥ የምናገኘው አንድ ትልቅ መርህ ቢሆን ስለ ረአብ ነው። የረአብ ታሪክ አንዳችን ጥልቅ የሆነ ብርሃንን እንድንመለከት ያደርገናል። እግዚአብሔር ሊደርሰው የማይችለው ማንም ሰው እንደሌለ የምንረዳበት ነው። እግዚአብሔር ሊሽረው የማይችለው የትኛውም የኋላ ታሪክ የለንም። ማንኛውም ስህተታችን ከእግዚአብሔር በላይ አይደለም። ረአብ በሴቶች መካከል የድሮ ሕይወቷ በጣም የሚኮንናትና በማህበረሰቡ የምትገፋ ሴት ብትሆንም ነገር ግን እምነቷ እንዳዳናት ቅዱሱ መጽሐፍ ይነግረናል። እሷን ማዳን ግን ብቻ ሳይሆን የእግዚአብሔር የድነት ፕሮግራም ውስጥ እንኳን እንድትገባ መንገድን ከፍቶላታል። የራሱ የመሲሁ የዘር ግንድ ሐረግ ውስጥ እንድትካተት እንኳን ተደረገች። የእሷ ታሪክ ማንም በዚህ ዘመን የተረሳና የማይፈለግ እርባና ቢስ ጥቅም የሌለው ሰው የሚሰማው ሰው ካለ ረአብን መመልከት በቂ ነው። እግዚአብሔር ያለፈው ታሪካችንን አልፎ መመልከት ይችላል ከዛ ወደ ወደፊታችን ይጠራናል። ከአመድ ላይ ከክፉ ነገር ላይ ከኀጢአትና ካለፈ ክፉ ታሪክ ሁሉ አስመልጦም ታሪካችንን ሊቀይር ይችላል። ምናልባት ይሄ መልእክት ብዙዎችን እንደሚቀይርና ልብ እንደሚነካ ካመናችሁ አሁኑኑ ለሚመለከታቸው ሰዎች ሼር በማድረግ አስተላልፉ። መልካም ጊዜ።